ሰላም! በውጭም በውስጥም ያላችሁ የሀገራችን ኢትዮጵያ ልጆች በአጠቃላይ ድምጽ የሚሰማችሁ ሁላችሁ ሰላማችሁ እንዲበዛ እየተመኘን ዛሬ በቪዲዮ ወደ መጣንበት ጉዳይ ስናመራ መትረፍ በሚል ቃል በመነሳት በሁሉም የሀገራችንን ክፍል በመንቀሳቀስ በተለይም ደግሞ የዘመኑ ቴክኖሎጂዎች ባልተዳረሱበት የገጠሩ የሀገራችን ክፍል ሩቅ የገጠር መንደር ድረስ በመግባት የሰው ልጅ በአጠቃላይ በይበልጥ ደግሞ በትምህርት ተቋማት ማለትም ከታች ከኬጅ እስከ ትላልቅ የትምህርት ተቋማት ያሉ ተማሪዎች ወጣት ተማሪዎች ትውልድ ለራሳቸው፣ ለቤተሰባቸው፣ ለጎረቤታቸው ብሎም ለሀገራቸው እንዲሁም ደግሞ ለዓለም በሙያቸው በእውቀታቸው እና በቢዝነሳቸው መትረፍ እንዲችሉ ለማበረታታት እና ሀገር የምትገነባው በእውቀት በመሆኑ ተማሪዎች በትምህርታቸው እንዲጠነክሩ በእውቀታቸው እንዲጎለብቱ ለማድረግ አሁን ያለው ትውልድና መጪው ትውልድ የሀገር ፍቅር እንዲኖረው በልዩነት መቻቻል ሕብረትና አንድነት እንዲኖረው ለማድረግ በዘመናችን ያሉ በብዙ መከራዎች ውስጥ አልፈው ዛሬ ላይ ተጽዕኖ እየፈጠሩ ያሉ ሰዎችን እና በመልካምነታቸው በበጎነታቸው ለብዙዎቻችን መትረፍ የቻሉትን በጎና ተምሳሌት የሚሆኑ ሰዎችን በፎቶ በማሳየት አሁን ያለው ትውልድና መጪው ትውልድ እነሱን አርአያ አድርጎ በብዙ ችግር ውስጥ አልፈው ትልቅ ደረጃ ላይ መድረሳቸውን እያሰበ እና ያየ እንዲጠነክር ለማድረግ እርሱ ብቻ ሳይሆን በኛ ዘመን ያሉ ጎልማሳዎች እና ዛውንት ሰዎች ለትውልድ ምሳሌ የሚያደርጋቸውን አርአያ የሚያደርጋቸውን መልካም ስራ ሰርተው እንዲያልፉ ለማድረግ ያክል የማበረታታት ስራ እየሰራ እንገኛለን። ይህም ስራችን ለብዙዎች ተርፍ ዘንድ በተለይ ደግሞ የዘመኑ ሶሻል ሚዲያዎች በበቂ ሁኔታ በሚዳረሱበት ቦታዎች ለብዙዎች ተርፍ ዘንድ መትረፍ የሚል የዩቱብ ቻናል እና የቲክቶክ አካውንት ከፍተን ከምንሰራቸው ስራዎች ጥቂቶቹን ቪዲዮ እያደረግን መልቀቅ ጀምረናል። እኛ በቅን በቅንነት በእግራችን የገጠሮቹ ክፍል በመግባት ለመጭው ትውልድ እና አሁን ላለው ትውልድ መልካምነትን፣ እንደዚሁም ጥንካሬን፣ ጉብዝናን፣ አንድነትን እና የሀገር ፍቅርን እናስተምራለን። እናንተ ደግሞ ይህ ቪዲዮ የደረሳችሁ ሁላችሁ የሶሻል ሚዲያ በምዳረስበት አካባቢ ቦታዎች በሙሉ እንዲዳረስ ዘንድ ስራችንን በምንለቃቸው ሶሻል ሚዲያ አካውንቶች በመግባት እና በማየት ሰብስክራይብ እና ፎሎ በማድረግ ስራዎቻችን ለብዙዎች ይተርፍ ዘንድ ሼር ሳደርጉት ዘንድ በትህትና እንጠይቃለን። ሰላም እና ፍቅር ለሀገራችን ይሆን። እናመሰግናለን።